አንዳንድ የቼልሲ ደጋፊዎች ግን ማለት ነው በጣም ያለባቸው የበታችነት ስሜት በጣም ነው የሚያስገርመኝ። የአርሰናል ደጋፊዎች ይህን ቪዲዮ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጀምሩት እና ደግሞ ይህን ቻናል ፎሎ አድርጉት። በደንብ ነው መነግራቸው ይላሉ። ባለፈው ከቶተናም ጋር ቲፎ ይዘን ገብተናል። እዚህ ጋር እንደምታዩት ማለት ነው ይህንን ቲፎ ይዘን ገባን። አይደለም ቲፎ ዋንጫ ነው ተይዞ የሚገባ። እኔ ምን እንዴት አድርጌ ላስተምራችሁ፣ እንዴት አድርጌ ትምህርት ልስጣችሁ። ፔስጂ ኬሲ ሚላን አሁን ሲጮቱ ማለት ነው ይላል ፔሲጂ ኤንን ቲፎ ይዘው ገቡ አለ ከዛ የመልሱ ጨዋታ ላይ ኤሲ ሚላኖች ደግሞ የሜትሪክስ ላይ ያለው ሰው እንደዚህ እንዳለ ቃላዎቹን ሲያስቆሙ ያለበትን ይዘው ገቡ ገባ ቲፎ ሚኒንጉ ዋንጫ መደርደር ምናምን አይደለም ኦፖነንትህን ሞክ የሚያደርግ ነገር ወይም ደግሞ ኦፖነንት ሜዳ ውስጥ ሲገባ አትሞስፌሩን ፊል እንዲያደርገው የሚያደርግ ነገር ነው መሆን ያለበት ዋንጫ ምናምን በቃ በጣም የበታችነት ስሜት አለባችሁ ያላችሁ ሶስት ዋንጫ እንዴ ዩናይትድ እኮ እንደዚህ አይልም። ሊቨርፑል እኮ እንደዚህ አይልም እኮ ምንድን ዋንጫ ዋንጫ ምን ምንድን ነው እንዴ? ፈታ በሉ። ያን ያህል ዲፕ አይደለም እንዴ? በቃ ግዴታ ዋንጫ ምናምን በቃ ያላችሁ። ያ ደግሞ ያበቃልሃል። አንድ ሻምፒዮንስ ሊግ ስንበላ ፊት አፈን ይዞ ወደ ፓልመር ተመልሷልና አለና ከኤስቴቫዎ ጋር ሰሞኑን በምርጥ ብቃት ቸልሲን እያገለገለ ከሚገኘው ብራዚላዊ ጋር በመጀመሪያ አሰላለፍ በአንድ ላይ መጫወት ይችላል ወይ ታክቲካሊ ቴክኒካሊ አብረው መስተጋብር መፍጠር ይችላሉ ወይ ኤንዞ ማሬስ ማነው ኤንዞ ፈርናንዴዝን ወደ ኋላ ስቦ ከፓልመር ጋር ሊያጣምሩ ይችላሉ እዚህ ጋር ምናልባት ሪስ ጀምስ እንግዲህ ወደ ቀኝ መስመር ተከላካይነት ሊመጣ ይችላል ሪስ መሃል ላይም ከካይሴዶ ጋር ሲጣመር ስላየ ነው ኤንዞ ፈርናንዴዝ ሰሞኑን አስር ቁጥር ቦታ ላይ ነው የሚጫወተው በአራት ሁለት ሶስት አንድ አይደለ ከአጥቂው በስተጀርባ አሁን ግን ፓልመርም ኤስቴቫው የሚጀምሩ ከሆነ ኤንዞ ቦታ ያጣል ስለዚህ በቀኝ በኩል ኤስቴቫዊ ጀምር ወይስ ፓልመር ፓልመር በቀኝ በኩል ከጀመረ አስር ቁጥር ቦታ ላይ ሲፈልጉ ኤንዞን ሲፈልጉ ጆዋ ፔድሮን ማጫወት ይችላሉ ግን ኤስቴቫውን በዚህ ሰዓት ላይ አሁን ተጠባባቂ ማድረግ ተገቢ ነው ወይ ሰሞኑን ከሰጠው አገልግሎት አንጻር ሁለቱም ሊሰለፉ ይችላሉ እንግዲህ ፓልመር በሙሉ ፊት በሙሉ አቅም መጥቷል ሙሉ ጤነኛ ነው ጨዋታውን ሊጀምር ይችላል ብለዋል አሰልጣኙ ፓልመር ይጀምራል ብለን እንደምድም እንዳነጋገራቸው ኤስቴቫዮ ደግሞ ከሰሞኑ ፐርፎርማንስ አንፃር ጨዋታውን ይጀምራል በቀኝ በኩል ብለን እሱንም እንደምድም አብረው መጫወት ይችላሉ ወይ ከዚህ በፊት አብረው ተጫውተው አያውቁም አብረው ተሰልፈው አያውቁም ማሬስካ በዛሬ ጋዜጣዊ ጋዜጣ የመግለጫቸው ላይ አሁን መጫወት ይችላሉ ነገር ግን አሉ እንደ ጨዋታው እንደ ጨዋታው እለት ፕላን የሚወሰን ነው አሉ። የጨዋታው ፕላን ይወስናል አሉ። የአምና ሻምፒዮኖቹን ያገላበጦች የለው ቀላል ክለብ አይደለ። የአምና ሻምፒዮን የተባሉትን ክለቦች ወፊላላን የገረፋቸው ወፊላላ ማለት ነው። የሻምፒዮንስ ሊግ፣ የኤሮፓ ሊግ፣ የላሊጋውን፣ የፕሪሚየር ሊጉን ሻምፒዮኖቹን እያገኘ ሲያገላብጣቸው ነበር ቼለው አንቺ ወያላ አንድ ነገር ሳትይዥ ወፌ ላላ ለመገረፍ እንደዚህ መቸኮልሽ አጀብ ነው የሚያስብለው፣ አጀብ ነው የሚያስብለው። አንድና አንድ ሙኒክን አሸነፍኩ ብለሽ ቼላውን ካልገጠምኩ ማለት በሽተኝነትሽን ነው የሚያሳዩ፣ በሽተኝነትሽን ነው የሚያሳዩ። ግን ቼላው የሚሆነው ነገር አይታወቅምና አንድ ላይ ብንቋጥር መልእክቴ ነው አንድ ላይ በኅብረት እኔ ግፋ ቢል አቻ እንደምትወጣ አቃሉ፣ ግፋ ቢል አቻ ብትወጣ አቃሉ ግን እንናሸንፍና ይችን ወያላ ከተገራፊዎች መካከል ማሰለፍ ግዴታ ህኖች የለው ግዴታ ነው። እና በጋራ መቋጠር አለብን። የቋጠሮ ነገር ኮሜንት ላይ አስቀምጡ። የፍሬ እየሰራሁ የፍሬ የጥሩ ሀሳብ ነው። አሁን የፍሬው የፍሬው በጣም አሪፍ ነው። አንተን ተከትሎ ሌሎችን ቢጀምሩ በጣም አሪፍ ነው። ምክንያቱም ለዘር አይሆንም። በቃ አገብቷል። ይህ ትውልድ መቀጠል የለበት። ዩናይትድ ደጋፊ በጣም ጥሩ ነው መኮላሸቱ። ነገር ግን ማለት ነው ጃሩ እንዳያረግዝብሽ እዚህ ጋር ማለት ነው ጃሩ ግን እንዳያረግዝብሽ። ጥሩ ስራ አይደለም የሰራሹ ለጨጓራ ከሆነ በረኪና ጠጪ ብራዘር። አረ ዘንድሮ ማንሰማው ጉዴ! አረ እስቲ ግን ቆይ አንዴ ማለት ነው የአምናው የፈረንሳይ ሊግ አሸናፊ የአውሮፓ ሻምፒዮንስ ሊግ አሸናፊ የሆነውን ፒኤስጂን አሸንፈናል። ማ? ቼልሲ። የስፔን ላሊግ አሸናፊ የሆነውን ሻምፒዮን ነውን ባርሳንም አሸንፈናል። ማ? ቼልሲ። የእንግሊዝ ፕሪሚየር ሊግ አሸናፊ የነበረውንም ሊቨርፑል አሸንፈናል። ማ? ቼልሲ። የአውሮፓ ሊግ አሸናፊ የነበረውንም ቶተናምንም አሸንፈናል። ማ? ቼልሲ። ኮንፈረንስ ሊግ ራሳችን የተሳተፍ ነው በልተኗል። ክለብ ወርልድ ካፕንም በልተኗል ምናምን አረኛ እንለያለን። የእውነቴ ነው የምነግራችሁ። በጣም ነው የምንለየው። ልለዩ እንዴ ለምንድን ነው የማንደነቀው? አንዴ ለራሳችን እግዚአብሔርን። እናንተ ምርጦች፣ ምርጥ የሆናችሁ ቼልሲ ደጋፊዎች፣ አንዴ ለራሳችሁ። እኛ በጣም ነው የምንችለው። ቸለው እንዴ አረኝ ራሳችንን ማድነቅ አለብን። ጭራሽ ኮምፔር እኮ መደረግ የለብንም ከሌላ ቲም ጋር ምናምን፣ ማለት ነው። እናንተ የምርጦች ምርጥ፣ እዚህ ድረስ ስላዳመጣችሁኝ እጅግ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። አዲስ ዜና ወጥቷል ማለት ነው። የአርሰናሉና የቼልሲውን ጨዋታ ተከትሎ እንግዲህ ኮል ፓልመር ኢዝ ባክ። የባርሳና የአርሰናል ጨዋታ ያመልጧል ነበር የተባለው ልጁ በቃ ኔ ደህና ነኝ ብሎ ተነሳሳ ነው ምላ ያገገመ እና ወደ ትሬኒንግ ተመልሷል። እሁድ ደግሞ አርሰናልን ፌስ ለማድረጉላ ዝግጁ ነው። ስለዚህ ቋጠሯችን ተስፋ አግኝቷል ማለት ነው። ተስፋችን ደግሞ ይበልጥ ለመለመ። ይህንን ሰለብሬሽን ከአርሰናል እፈልጋለሁ። የድሮ ልጅ ለማንኛውም ቴሌግራማችንን ተቀላቀሉ። አሁን ፕሪዲክሽንስ ብላችሁ በተለይ ሁለቱን እኛ አያመልጠንም በብዛት እንበላለን፣ በተላልቅ ብር ለምትጫወቱ እኔ ጨርሻለሁ። የመጨረሻ ተስፋዬ ቼላ ነው። ቼልሲ እባክ አድነን ስንል ነው። ምን ማጽ ነው አሁን አርሰናልን። እኔ ከአሁን በኋላ አርሰናል ላይ አልቋጥርም። የመጨረሻ ቋጥሮ ቋጥሮዬ የቼልሲው ጌም ነው። ይሄንን ጌም አርሰናል ካልተሸነፈ ካሁን በኋላ ቋጥሮ አቆማለሁ። ቢያንስ አርሰናል ሁለት ጌም ተከታታይ እስክሸነፍ ድረስ አርሰናል ላይ አልቋጥርም፣ ምክንያቱም ጤናዬን እፈልገዋለሁ። ላስት ላስት ቻንሴ አሁን ቼላ ነው እንግዲህ ይኸው የሁሉ የዚህ ሁሉ ህዝብ አደራ ነው ያለባችሁ። ቼላ የምሬ ነው። ከዚህ በኋላ አርሰናል ላይ አልቋጥርም፣ ቃል እገባለሁ። ሁለት ተከታታይ ጌም እስኪሸነፍ ድረስ ይህንን ጌም ካልጣለ ማለት ነው ዚስ ማይ ላስት ቻንስ ባይ ዘ ወይ ከአሁን በኋላ ላስት በቃ ቼላ፣ እባክህ እባክህ እባክህ፣ የለንደኑ ኩራት እኔ ነኝ ብላል ማስመስከር አለብ ግዴታ ነው። የዚህ ሁሉ ህዝብ አደራ አለብ በቃ፣ ካልሆነ ሁሉ ነገር ያርሰናል ነው። አሁን በኋላ ቻምፒየንስ ሊጉም ፕሪሚየር ሊጉም የሚሳተፍበት ውድድር እንዳለ ያርሰናል ነው የሚሆነው። የምሬ ነው። አርሰናል ምንድን ነው ከየት ነው የመጣው ሰሜን ለንደን የስፐርስ ነው ሰማያዊ ነው ሻምፒዮኑ ቼልሲ የለንደን ሀያሉ ክለማን ነው ጥያቄው ቀላል ይመስላል ለንደን ሰማያዊ ናት ምዕራብ ለንደን ደግሞ የሻምፒዮኖቹ መቀመጫ የእግር ኳስ ጀማሪዎች እኛንን መጡብን እንጂ አልደረስንባቸውም እነሆ ወያላውን ለማስቀየም ንጉሱ ወደ ጨዋታ ተመልሷል ለዛውም የአርሰናል ጨዋታ ላይ ይህን ቪዲዮ የወያላ ጠላት የሆናችሁ እንዲሁም ደግሞ ለሀገሪቷ ሰላም የምትጨነቁ ሰዎች በደንብ ኮፒ ሊንክ አድርጉ ሪፖስት ላይክ እንዲሁም ደግሞ ሼር ማድረጋችሁ እንዳትረሱ። ቫይራል እንዲወጣ ፈልጋለሁ እና እንግዲህ፣ ፓልመር ምነው ከአርሰናል ጋር ሲጫወት አንዴ ወገቤን፣ አንዴ ጉንፋን፣ አንዴ ጣቴን ምናምን ይላል አላችሁ። ማሬስካ ነው የተጫወተባችሁ። በእውነቱ ከሆነ እውነት ማሬስካ እናንተም ላይ ብቻ አይደለም እኛንም ፌቨር ሰርቷል። ግን እኔ አላማረኝም ነበር፣ በእውነት ነው የምላችሁ። ለምን ጣቱ ተመቶ ተሰበረ ተጎዳ ተብሎ እንዴት ነው ተጫዋች እንደዚህ በግልጽ የሚናገረው? ወይ ያኛው ጉዳት አለቀቀው ምናምን ሊሉ ይችላሉ እንጂ ሰበብ እንደሆነ ግልጽ ነው። እንደም እኔ የባርሳ ጨዋታ ላይ ቤንች ላይ ሊኖር ይችላል ብዬ ነበረ። ግን ለእሁዱ ጨዋታ እንኳን ቤንች ቋሚ ራሱ መሆን እንደሚችል ማሬስካ ገልጿል ማለት ነው እና የፓልመር መመለስ የእናንተን አስተያየት ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ በበኩሌ እንደሆነ የበለጠ ፉክክር ነው የሚኖረው። ቼልሲ ቲም ላይ ቋሚ ሆነም አልሆነም ወያለው ፍራ በቅ